ሊስት ዴይ ዋን ብሎግ ነው። ኤኒ ዌይስ ጓደኛዬን ምሳ ልጋብዛት እየሄድኩ ነው። ፍራንክ ነው። ማን ነው የሚከፍል? ፍራንክ ነው። እኛ እናቀም ያው እንግዲህ ፍራንክ ነው። ፍራንክ ምሳም ተጋብዘሽ ራብሽ እሱን ስት ከፊ ታወሪያለሽ ያለች ታዲያ፣ ሙሉ በየአይነት ብቻሽን ሙሉ በየአይነት ብቻሽን። እኔ ስለማልከፍል ያው አልበላም እምን ነው ስትጎርሽ እንዳትታይ ነው። ስጉረሽ ጥርግ አድርጋችሁ እንደምትበሉ የታወቀ ነው፣ ማስመሰል ትንሽ ቲማቲም ነገር ጨመርልሽ፣ ድርቆሽ ሙሉ ድርቆሽ ሆነልሽ። ትችያለሽ ግን ደግሞ ምሳ ከበላች በኋላ ይ ቡና ካልጠጣው ብላ ቡና እየጠጣች ነው። ጋይስ ጋይስ፣ አልበላሁም ቅድም ያያችሁትን ሙሉ ትሪ ምግብ እንግዲህ ሲጣርጋ ሬዲ ኮፊ ታይም ነው እንግዲህ ቡና እየጠጣን ነው ጋይሶች። የትኛው ነው ደግሞ ይሄኛው? ልትደግሚው ነው? የማልጠጣው እኔ ምን ምግብ በላለሁ ለራሴ ዘግተኝ ጋይስ ተጠቅመዋል። ይሄ እንግዲህ ኮፊ ታይም ነው። የምር የምር ቡናቸው ደግሞ እንዴት ቆንጆ መሰራቸው። ስትቀናጣ ደግሞ ጠራሽ በማረን በማንኪያ ምናምን ለምትጠጣው። እኔ እሷ ሲንግል ነው የምትጠጣው፣ እኔ ውኃ ነው የምጠጣው ጋይስ። ያምርም ግን ማርያም፣ ይህ ውስኪ በጣም ነው የሚያምረው። ዩሲ ዚህ ሲዝ አራት ኪሎ ሲዝ አራት ኪሎ። ሌላ ሌላ ቢልዲንግ ላይ ያለን ነው የሚመስለው። በጣም ሌላ ነው ያምሩ እኮ ነው በጣም ነው የሚያምረው። ሌላ አይደለም የሚመስለው። በቃ በጣም በጣም በጣም በጣም በቃ እዚህ እዚህ ጋማ ያለው እንትን ሌላ በጣም ነው የሚያምረው። ከኋላችን ይሄን ይመስል ነበር። እንወዳችኋለን። ያው እንግዲህ ለማበረታታ ያህል ቪዲዮ የደረሳችሁ ሰብስክራይብ ላይክ እና ኮሜንት አድርጉልን።